ወይዘሮ አልማዝ ሁሉንም ነገር ለልጄ ይነግራታል፣ ወይም ቃል የገባሁለትን ሁሉንም ነገር ለልጄ አሁን እንድነግራት አልፈልግም ብላ በጣም ደንግጣ ድንቁን ጎትታ ወደ ውጭ እዛው ትወጣለች። ወደ ውጭ እዛ ወጥታ ወደዛ ራቅ ብላ አንተ ያምሃል እንዴ? አሁን በዚህ ሰዓት ይህ ነገር የሚወራ ነው? ከልጅ ፊት የሚወራና የማይወራውን አታቅም ማለት ነው ብላ ስጮህበት፣ አንቺ ያምሻል እንዴ ወይዘሮ አልማዝ በቃ ካሁን በኋላ ምንም አይነት ነገር መደባበቅ አያስፈልግም ሁሉንም ነገር እነግራታለሁ፣ ምንም ነገር ለከሷ ልደብቅ አልችልም። ስትለው አንቺ ቃል ገብተሽልኛል፣ ከአሁን በኋላ ወደ ኋላ መመለስ በፍጹም አያስፈልግም ብሎ አስረግጦ ሲነግራት አንተ ምን ሆነህ ነው? ቆይ ከልጅ ፊት የሚወራና የማይወራ አታቅም እንዴ? በዛ ላይ ልጅቷ ታማለች። እናም ደግሞ እኔ ከእሷ ፍቃድ ተቀብዬ እንጂ እሷ ሳትፈልግ በፍጹም የማደርገው ነገር የለም። ምን ሆነህ ነው ስትለው እሱም አይ እንግዲህ ቃል ገብተሻል ቃል ገብተሻል። ልጅሽን አሳልፈሽ ልትሰጭን ቃል ገብተሽልኛል። እኔ ደግሞ በተቃራኒው ቤትሽን፣ ንብረትሽን አሳልፍ የልሰጥሽ ገብቸልሻለሁ ቃል ስለዚህ ወይዘሮ አልማስ ቃል የገባሽልኝን ነገር በፍጹም ልትተይዋት፣ ወደኋላ ልትመለሽበት አያስፈልግም። በዛ ላይ እኔ ባልኖር ልትሞት ነበር ልጅሽ እኔ አቅፌ ይዤ ሄጄ ከውዱ ሆስፒታል ነው ያሳከምኩልሽ፣ ሲላት ስለዚህ አመሰግናለሁ፣ ነገር ግን ብርህን እመልስልሃለሁ ብላ ስትለው፣ እኔ ብር እንድትመልሽልኝ አይደለም ልጅቷን ስለመወዳትና ለራሴ የማድረግ ስለምፈልግ ለዛ ነው ያሳከምኳት፣ እና ብር እንድትመልሽልኝ አልፈልግም። ነገር ግን ያው ቃል የገባነውን ነገር እንድትፈጽምልኝ እፈልጋለሁ። ያለበለዛ ወይዘሮ አልማዝ እኔ እናንቺ በፍጹም አንላቀቅም ብሎ ትቷት ይሄዳል ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የቤተሰቦች ይህ ቪዲዮ የሚደርሳችሁ ቢያንስ ላይክ አድርጉልኝ፣ እስኪ ውዶች ማለት ነው። ሰብስክራይብ ማድረጉ ባትፈልጉ ላይክ ማድረጋችሁን አትርሱ፣ ቢያንስ ላይክ አድርጉልኝ ስወዳችሁ ማለት ነው። ምክንያቱም ላይክ እናንተን አይጎዳችሁም ለእኔ ግን ያበረታታኛል፣ ይጠቅመኛል ማለት ነው። አመሰግናለውኝ ላይክ ሽር፣ ሰብስክራይብ ለምታደርጉ እናም እንደዛ ከተጨቃጨቁ በኋላ ወደ ልጇ ልትገባ ስትል፣ ሉሊት ልትወጣ ስትል በር ላይ ይገናኛሉ። እናም ያው ነገር የጠማት ወይዘሮ አልማዝ ሉሊትን በነገር ስትጠምዳት ባክሽ፣ ወደዛ እኔ ካሁን በኋላ ከአንቺ ጋ ምንም አይነት ጭቅጭቅ አይኖረኝም። አንቺ ለልጅሽ ምንም አይነት ደንታ የለሽም። ያው እኔ ባልደርስ ኑሮ እኮ ልጅሽ ሙታ ነበር። ይልቁንስ ስለልጅሽ ለልጅሽ ጥሩ እናት እንድትሆኝላት መግሪሽ ያለው ስትላት፣ ስለዚህ አንቺን አይመለከትሽም ሂጅ ርዛ ሽ ሂሽ ሂሽ ብላ ታባርራታለች ማለት ነው። እናም ወደ ልጅቷ ትገባና ልጇን እንደው ልጅ ምን ሆነሽ ነው? ለምንድን ነው እንደዚህ ልታደርግ የቻልሽው? ማለቴ ያስጨንቀሽ ነገር ምንድን ምንድነው? ባክሽን ንገሪ ስትላት እሷ ደግሞ ምንም ነገር አላስጨነቀኝም፣ በቃ አልፈልግም መናገር። እማዬ ተይ አልኩሽ እኮ መናገር አልፈልግም ስትላት፣ እባክሽ ንገሪኝ እኔ እናትሽ እኮ ነኝ። እኔ እኮ ያንቺ ጭንቀት፣ ያንቺ ጉዳት፣ ያንቺ ሕመም ያመኛል። እናትሽ አይደለሁ እንዴ? እንዴት እንደዚህ ታደርጋለሽ? እኔን ልጎጂኝ ትፈልጊያለሽ? ስትላት እማዬ ይሄን ያልኩሽ እኮ የግል ጉዳይ ነው ላንቺ መናገር አልፈልግም ስትላት እናትዩ ደግሞ በጣም ስላስጨነቀቻት እሺ ብላ ፎቶውን የወደደችውን ልጅ ታሳያታለይ መጀመሪያ ላው በፍቅር ምክንያት እንደዛ እንደሆነች ከገለጸችላት በኋላ ማን ነው ከየት ነው እዚህ ሰፈር ነው ወይ ብላ ስጠይቃት እሷም የውልሽ ፎቶ ብላ ስታሳያት እሷ ድሮ ያው የዳዊት አባትና አግብታ የነሱን ንብረት ወርሳ ምናምን አልነበር ይወጣችሁ ስለዚህ ያን ነገር ስታየው በጣም ደነገጠችና ፊቷ ቀየር አለ። እናም ለእትም ስለገባት እንዴ ማይ ምን ነው ምን ነው፣ ማለቴ ሀሳብ ውስጥ ገባሽ፣ የተፈጠረ ነገር አለ ታቂዋለሽ እንደስትላት አይ ያረበ ፍጹም አላቀውም አላቀውም ብላ በጣም ነበር የደነገጠችው። ደንግጣ እሷ እንትታት አይዞሽ፣ ከአሁን በኋላ ግን ከዚህ በኋላ እንደዚህ አይነት ነገር በፍጹም እንዳታደርገው። አንቺ ለአንድ ተራ ሰው ብለሽ እንዴት እንደዚህ ታደርጊያለሽ? ለምንድን ነው እንደዚህ የምታደርገው? እኔ እና ተሽኳለውልሽ ለምንድን ነው እንደዚህ ያደረግሽው ብላ እና እሷም ደንግጣ ስለነበረ ትታ ትወጣለች ማለት ነው። በሌላ በኩል ልእልትና ማለት የሉሊት እና ዳዊት አንድ ላይ ቁጭ ብለው ዳዊት፣ ባንተ ምክንያት እኮ ነው እህቴ እንደዚህ የሆነችው፣ ባንተ ምክንያት እኔ እህቴን ላጣ ነበር፣ ባንተ ምክንያት እህቴ ህይወቷን ልታጠፋ ነበር። ቢያንስ በእናትክ ለእኔ ስትል አናግራት ለትንሽ ጊዜም ቢሆን አብርሃትሁን ስትለው፣ እሱ ደግሞ እኔ ይሄ ነገር አይመለከተኝም፣ አያገባኝም፣ ከማልፈልገው ሰው ጋር መኖር አልፈልግም። እንዴ ያምሻል እንደ ሉሊት እኔ ከማልፈልገው ሰው ጋር መኖር አልፈልግም። ሲቀጥል ደግሞ እኔ ማስመሰል አልችልበትም፣ አልወድም፣ እንደ ማስመሰል የምጠላው ነገር የለኝም ሲላት፣ ዳዊት ለእኔ ስትል ይህን ነገር አታደርግም እንዴ? ምን እያልከን ያለሁ አንተ የሰው ነፍስ እኮ ነው በአንተ ምክንያት የሰው ህይወት ሊጠፋ ነበር እያልኩህ እኮ ነው ስትለው፣ እና ታዲያ እኔ ምን አገባኝ አይመለከተኝም። እኔ በፍጹም ማስመሰል አልወድም። በዛ ላይ ከማልፈልገው አልፈልገው ሰው ጋር መኖር አልፈልግም ሲላት ዳዊት እኔ የት የማጣት አልፈልግም እኔ እየለመንኩ ነው ያለት ያለሁት ለእኔ ስትል ቢያንስ ለጊዜው ቢሆን አብርሃት ሆን እባክህን፣ አብርሃት ሆን ስትለው እሱ ደግሞ አልፈልግም፣ በቃ እኔ ከእንደዚህ አይነት ነገር ተይኝ አልወድም ብሎ ሉሊትን ይነግራታል። ሉሊት አሁንም ወደ ኋላ አላለችም እየተለማመጠችው ነው። እናም እሺ በቃ አስብበታለሁ፣ በቃ ከአሁን በኋላ ግን ስለዚህ ነገር በፍጹም ማውራት አልፈልግም ሲላት፣ ምን መሰለህ ዳዊት፣ ለትንሽ ጊዜ በቃ አንተ ዝም ብለህ እንደዚሁ ቢያንስ እስከሚሻላት ድረስ እባክህን አብረሃት ሆን ትንሽ ጊዜ ስጣት ትንሽ ጊዜ አብራችሁ እንድታሳልፉ ብቻ ነው የምፈልገው፣ ቢያንስ እስከሚሻላት ድረስ ብላ ስትል ለማመጠው እሺ በቃ አስብበታለሁ። ነገር ግን እኔ እንደዚህ አይነት ነገር እንደማለ ውድ ታውቂያለሽ፣ መለማመጥ፣ ማስመሰል ምናምን ነገሮች ለእኔ አይመቹኝም ይላታል። እና እሷን በቃ እሺ እንድታስብበት ነው የምፈልገው፣ ነገር ግን የእውነት በደንብ አስብበት ትለዋለች። እሱም እንደዛ እሺ ይላታል። ወይዘሮ አልማዝ የልጁን ፎቶ ወይም የዳዊትን ፎቶ ስላየች በጣም ተጨንቃለች። እናም በጣም ተጨንቃ ስለነበረ ወደ ማብት ደውል ጥሩ ነው ወደ ሄሮት ትደውላለች። ሄሮት፣ እንዴት ነሽ? ደህና ነሽ? ምን ነው ጠፋሽ? አሁንማ መጠየቁን አቁመሻል። ስልክም ደውሎሽ አታቂም ምኑ ነች ነው በሰላም ነው? ስትላት አይ እረ ደና ነኝ፣ ያው አንዳንድ ነገሮች አለመች እያሉኝ ነው እንጂ። እና ደና ነኝ፣ አንቺ ደና ነች? ስትላት አረ እኔማ ብታይ በጣም ችግር ውስጥ ገብቻልሻለሁ፣ የማልወጣው ነገር። ስትላት ምንድን ነው? ምን ነው? ስትላት ያነ የበየነ ልጅ ኗ መጣኩ ተከታትሎኝ፣ እኔን መከረኛዋን ሊያሰቃይ መጣ። እንዴ ለምን መጣ? እንዴት መጣ? ምን አውቃለሁ፣ እኔኑ መከረኛዋን ሊያሰቃይ ነዋ። ግራ ገብቶኛል። ምን ማድረግ እንዳለብኝ የሚገርምሽ ነገር ሉሊትን አስጠግተው የሚኖሩት እኮ እነሱ ናቸው። እና ምን ማድረግ እንዳለብኝ በጣም ግራ ገብቶኛል ስትላት፣ ይሄማ በጣም ከባድ ነው። ሲጀመር አብረ ሆኖ ምን እያሰቡ እንደሆነ ማን ያውቃል። እናም የሆነ ነገር ማድረግ አለብሽ ትላት አለች ወይዘሮ ሄሮት ተብዋ። እናም እሷም እኔእንጃ ግራ ገብቶኛል፣ ምን ማድረግ እንዳለብኝ ብላ ትመልስላት አለች። ዳዊት ሉሊት አስረግጣ ወይም አደራ ብላ ነግራው ስለነበረ እሱም እየተጨነቀ ነው። ቆይ ልደውልላት እኔ አይመለከተኝም አያገባኝም እያለ ከራሱ ጋር ከተሟገተ በኋላ ከራሱ ጋር ብዙ ከወራ ወይም ብዙ ከተሟገተ በኋላ እስኪ ልደውልላት ብሎ ከአንድም ሁለት ጊዜ ሲደውልላት ልዕልት አታነሳም። ማንሳት ብቻ አይደለም ከአንድም ሁለት ጊዜ ትዘጋበታለች። እናም ዳዊት በጣም ይናደዳል። እንዴ እኔ ላይ ትዘጊያለሽ ህርጉድ ሲጀመር እኔ ነኝ ጥፋተኛ። ለምን ደወልኩኝ? እያለ ለራሱ በጣም ይናደዳል። እኔ ለሰው ማዘን እኮ አይሆነልኝም አይሳካልኝም ለሰው ማዘን፣ ስለዚህ አያስፈልግም። እኔ ላይ ትዘጋለች እንዴ? ጭራሽ ስልክ ትዘጋብኛለች እንዴ? እያለ በጣም ተናዷል። እናም አላነሳችሁለትም። ልዕልት ብቻዋን ቁጭ ብላ በትካዜ ተውጣለች። ከዛ ወይዘሮ ወይዘሮ ልበላት እንጂ ማ ብትሄድ ጥሩ ነው? ኤልሳ ኤልሳ ትሄዳለች እና ልዕልቴ ደህና ነሽ ብላ ከሳመቻት በኋላ ስለተፈጠረው ነገር በጣም አዝናለሁ ሰምቻለሁ። እና እኔ እኮ በፊት የመከርኩሽን ነገር ብትሰሚ ኑሮ ይህ ነገር አይደርስብሽም ነበረ። አሁንም ጊዜው አረፈደም ስትላት ኤልሳ እኔ ስለዚህ ነገር ምንም ማድረግ አልፈልግም፣ ምንም መናገር አልፈልግም እየነገርኩሽ ነው እኔ የማንንም እርዳታ አልፈልግም፣ ስትላት ኤልሳ ደግሞ አረባክሽ ያስፈልግሻል፣ በተለይ እኔ እርዳታ ያስፈልግሻል። ይልቁን ሳትሞኝ እኔ ዳዊትን እንደምንም ብዬ ከጅሽ አስገባልሻለሁ። ድሮውንም ነግሬሻለሁ፣ አንቺ አልሰማ ብለሽኝ ነው እንጂ ስትላት፣ ልልት ደግሞ ኤልሳ እኔ ስለ ዳዊት ምንም ነገር መስማት አልፈልግም፣ አልፈልግም አልኩሽ እኮ ስትላት፣ ትፈልጊያለሽ፣ በተለይ እኔ አስፈልግሻለሁ፣ ብዙ ነገር አግዝሻለሁ እኔ ዳዊት ከእጅሽ እንድገባ አድርገዋለሁ በተለይ በተለይ ከዛች እህትሽ ሳትቀማሽ ያች እህትሽ ሉሊት ሳትቀማሽ እኔ ከሷ ቀምቼ እጅሽ ውስጥ አስገባልሻለሁ ስት ስትላት እኔ በፍጹም እንደዚህ አይነቱን ነገር አልፈልግም አልፈልግም እያልኩ ሽኮ ነው እያለች ስትጮህባት፣ እሷ ሁለቱ እየተጫጫሁ እያለ ወይዘሮ አልማዝ ትመጣለች። አልማዝ ስትመጣ እንዴ ማነሽ አንቺ ደግሞ ምንድነሽ? ከየት ነሽ? ስትላት የልዕልት ያለችባት ወይም የልዕልት ጓደኛ ናት፣ እነሱ ጋር ነው ተጠግታ የምትኖረው ልዕልት ስትላት። እና ታዲያ ምን ሆናችሁ ነው የምትጩወት ምናምን ስትላቸው፣ አይ ምንም ምንም ተባባሉና፣ እንደዚሁ እኮ ቁጭ ብለን እያወራን ነበር እየተጫጫዋን አይደለም ትላለች ልዕልት ማለት ነው ማለት ኤልሳ ከዚያ በኋላ እና ሎሊት ደናናት ሎሊት ከእናንተ ቤት እንደ ሰራተኛ ነው እንደ ተቀጥራ ስት ላት አረ በፈጹም እንደ ሰራተኛ አይደለም፣ ነገር ግን ው እንሰራለን አብረን እኔም ማግዛት አለሁ። አሁን ግን እኔ ሰለማኝ መቸኝ ሰራተኛ ልቀጥርላት ነው ስትላት፣ ሰራተኛ ልቀጥር ነው እሺ፣ የምታግዛት ነው እና ቀጠርሽላ ላት? አይ ግን አልቀጠርኩላትም፣ ነገር ግን ደላላውን ስት ላት ወይዘሮ አለማዚችን ተጠቅማ ወደ ውጭ ትወጣና ከደላለው ደውላ እኔ አሁን ሰራተኛ እንፈልጋለን ብሎ የደወለልህ ሰው ነበር ትለዋለች። ሰውዬ ይመስለኛል አው ሰው ደውሎልኛል ስላላት የኔ እህት ያለች እናም እሷን እሰጥሃለሁ ትለዋለች። በጣም የሚገርመው ነገር እንግዲህ እዛ ቤት አስገብታ ያው እንግዲህ ሎሊትን የሆነ ነገር ለማድረግ ነው በሰራተኛ ቶ ምክንያት። እናም እንደዛ እያናገረችው ድራማው ያልቃል ማለት ነው። ወይዘሮ አልማዝ አሁንም መተብተቧን ማሴሯን አላቆመችም። ልጇ እንደዛ ከሞት አፋፍ ደርሳ ተመልሳ፣ አሁንም ነገር መጠምጠሟን አላቆመችም። በሎልት ላይ የምታደርገው ነገር እስከ መች ድረስ እንደሆነ ባላቅም፣ ለማንኛውም ወይዘሮ አልማዝ እንደዛ እያናገረች ወደዛ ዞር እያለች እንዳትመጣባት ወይም ኤልሳ እንዳትሰማት እያደረገች ሰውየውን አናግረዋለች። እናም እኔ እህቴን እልክልሃለሁ ብላለች። እዚያ ቤት የምትቀጠረው ልጅ እንግዲህ ለሉሊት ምን ያክል መጥፎ እንደምትሆን እና ምን ያክል ነገር እንደምታበላሽ በሚቀጥለው የምናየው ይሆናል። እኔ ከዚህ ላይ አበቃ። ውድና የተከበራችሁ ቤተሰቦቼ እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በድጋሚ ላይክ የረሳችሁ ካላችሁ ላይክ ማድረጋችሁን አትርሶ። አመሰግናለሁ።